ከትግራይ ክልል ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት የአቶ ስየ አብርሃ ወንድም አቶ አሳፋ አብርሃ በወቅታዊ ጉዳይ ዙሪያ ሰሞኑ ከአንድ ሚዲያ ጋር ቃለ ምልልስ አድርገው ነበር። ባደረጉት ቆይታ በኢትዮጵያና በኤርትራ መካከል ውጊያ ሊነሳ የሚችልበት እድል በአመዛኙ ያለ አይመስለኝም ያሉ ሲሆን እንደሚታወቀው ኢትዮጵያና ኤርትራ በተደጋጋሚ ጠንካራ የቃላት ክሶች ሲለዋወጡ ከመቆየታቸው ጋር በተያያዘ ወደ ጦርነት ሊገቡ ይችላል የሚለው ስጋት እንዳንዣበበ ነው። የኢትዮጵያ ውጭ ጉዳይ ሚኒስትር መስከረም 22 2018 ዓ.ም ምረት ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ጽምደው በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። ሚኒስትሩ በጻፈው በዚህ ደብዳቤ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በውጭ ጉዳይ ሚኒስትሩ ጌድዮን ጢሞቴዎስ የተጻፈው ይህ ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብለዋል። ከዚህ ደብዳቤ መጻፍ ቀደም ብሎ በነበሩት ወራት ደግሞ በተለይ ከቀይ ባህር ጉዳይ ጋር በተያያዘ የሁለቱ ሀገራት ውጥረት እየተባባሰ መጥቷል። በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር አማካሪ የነበሩት አቶ አሰፋ ከቅርብ ጊዜ ወዲህ በኢትዮጵያና ኤርትራ ውጥረት መንገሱን ተከትሎ ምን ሊፈጠር ይችላል የሚል ጥያቄ ቀርቦላቸው ጦርነት የመቀስቀስ እድሉ ጠባብ ነው የሚል እምነት እንዳላቸው ገልጸዋል። ከሻቢያ ጋር ያለውን ሁኔታ እንዴት ታየዋለህ ላልከው፣ አንዱ የነ ደብረ ጽዮን ህወሓት ስሌት አብይና ኢሳያስ ይዋጋሉ የሚል ነው። አብይና ኢሳያስ ይዋጋሉ፣ ሊዋጉ የሚችልበት እድል አላቸው። እኔ በአመዛኙ አይመስለኝም፤ የሚያዋጋ ምክንያት የላቸውም ሲሉ ምላሽ ሰጥተዋል። ይህንንም ሲያብራሩ የኤርትራው ፕሬዝደንት ኢሳያስ አፈወርቂ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬትስ እንዲሁም አሜሪካ ባሉበት የተፈራረሙት ስምምነት ኢትዮጵያ ስለምታነሳው የባህር በር ጥያቄ ምላሽ ስለሚሰጥ ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ የታላቁ ህዳሴ ግድብ መጠናቀቅን አስመልክቶ ከማህበራዊ ጉዳይ አማካሪያቸው ጋር ባደረጉት ውይይት ላይ ቀይ ባህር ከሰላሳ ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ሲሉ መናገራቸው ይታወሳል። ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትናንት ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ማለታቸው አይዘነጋም። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። የፕሪቶሪያ ስምምነትም በተመለከተም ከትግራይ ክልል ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ ከሚዲያው ጋር ባደረጉት ቆይታ ከተነሱላቸው ጥያቄዎች መካከል የፕሪቶሪያ ስምምነትን የሚመለከቱት ይገኙበታል። ፕሪቶሪያ ሲፈረም አዲስ አሰላለፍና ሁኔታዎችን እንደሚፈጥር ስንፈርመው ጀምሮ ይታወቅ ነበር በማለት አቶ አሰፋ ተናግረዋል። ጄኔራል ጻድቃን ገብረትንሳኤ የፕሪቶሪያን ስምምነት በተመለከተ የስምምነቱ ተጽዕኖ ውጊያ ማቆም ብቻ አይደለም፣ በአፍሪካ ቀንድ የኃይል አሰላለፉን ይቀይራል ብሎ ገልጾት ነበር። በመሰረቱ የአሰላለፍ ለውጥ እንደሚኖር ግንዛቤ ነበር ማለታቸውንም ጠቅሰዋል። በመሰረቱ የአሰላለፍ ለውጥ እንደሚኖር ግንዛቤ ነበር ማለታቸውንም ጠቅሰዋል። የፕሪቶሪያ ግጭት ማቆም ስምምነት ተፈራራሚው ህወሓት ከኢትዮጵያ ብሔራዊ ምርጫ ቦርድ ዳግም እውቅና ቢሰጠውም ብዙ ሳይቆይ ህጋዊነቱን አጥታል። አንዱ ተፈራራሚ ህጋዊ ህልውና ባጣበት ሁኔታ ስምምነቱ ምን ሊሆን ይችላል በሚል ለቀረበላቸው ጥያቄ ከአስር በላይ የማዕከላዊ ኮሚቴ አባል የያዘው ዋና የፕሪቶሪያ ተደራዳሪ ትልቅ ቡድን ተቆርጦ ወጥቷል በውስጣቸው ከተወሰኑ የሰራዊት አመራር ጋር ሆነው ደርግን የመሰለ ኃይል በማዋቀር የተረፈውን የመንግስት መዋቅር ጎትተው ወደ ዋናው ጸረ ፕሪቶሪያ ወደ ሆነው ኃይል አሳልፈው እየሰጡት ነው፣ እያየን ያለ ነው ይህንን ነው ሲሉ ምላሽ ሰጥተዋል። ጨምረውም ሁሉን አቃፊ የተባለው መንግስት የባሰ ጠበበ። በድርድሩ የነበሩ እንዲሁም ከሽግግሩ በኋላ የተፈጠረው ኃይሎች አብዛኞቹ ተበታተኑ። ህወሓት ራሱ ለሁለት ለሶስት ስንጣጥቆ ጠፋ። ህጋዊነቱን ማጥቶ መክኗል። ሰራዊቱም ከሁለት ሶስት ተከፍሎ እዙን አጥቷል፣ በማለት አቶ አስፋ አሁን ያለውን ክፍፍል ገልጸዋል። አቃፊ ሳይሆን የባሰ በታኝ ነገር መጥቷል፣ ያሉት አቶ አስፋ የመንግስት ወይም የጀነራል ታደሰን ትዕዛዝ ሰምቶ ከሚሰማራ ሰራዊት ይልቅ እምቢ ብሎ ቤቱ የተቀመጠ ወይ ትዕዛዝ ሲሰጠው አልቀበልም ብሎ ተራራ ሄዶ የተቀመጠ ይበዛል። ብዙ ኃይል እየፈረሰ ነው። ህወሓትም እንደምታያት ናት ብለዋል። በአቶ ጌታቸው የሚመራው ጊዜያዊ አስተዳደር ለምን ፈረሰ? የትግራይ ጊዜያ አስተዳደር በአቶ ጌታቸው ረዳ ይመራ በነበረበት ወቅት አማካሪ የነበሩት አቶ አሰፋ ይህ ጊዜያ አስተዳደር ለምን እንደፈረሰ ተጠይቀዋል። እኛ ከብልጽግናም ሆነ ከሻብያ ጋር መወገን አይጠቅመንም የሚል እምነት ነበረን ከሁለቱም ተከላክሎ የሚያሻግረን ፕሪቶሪያ ነው ሲሉ ተናግረዋል። ደክመናል፣ አቅማተናል፣ ወደዚህም ወደዚያም ማለቱ አሽከር ለመሆን ካልሆነ በስተቀር የሚያመጣልን ነገር የለም ይልቅ ራሳችንን በራሳችን ለማዳንና ለማከም እንስራ የሚል አቋም እንደነበራቸው ገልጸዋል። አክለውም ጉዳዮቻችን ደግሞ መልክ ባለው መልሱ ምላሽ እንዲያገኙ ይጠቅመናል። እኛ ራሳችንን አድንን፣ እነርሱም ወደ ጦርነት ከማስገባት እናተርፋቸዋለን የሚል እምነት ነበረን በማለት የጊዜ አስተዳደርን አቋም አብራርተዋል። ይህ አቋም ቢኖራቸውም ግን መጨረሻ ላይ መካካድና መፈንቅለ መንግስት መምጣቱን ገልጸዋል። ይህ ማንም ሰው የማይስተው መሰረታዊ ነገር ነው። እናም በነዚህ መሰረታዊ ነገሮች ላይ እንግባባለን የሚል ተስፋ ነበረን። የሰራዊቱ ከፍተኛ አመራሮች ፖለቲካ የማይገባቸው የምትላቸው አይደሉም። ለምሳሌ ጀኔራል ታደሰ በፖለቲካ የበቃ ነው ይረዳልዋል። በዚህ ጉዳይ አንካጋድም የሚል እምነት ነበረን። አቶ አሰፋ ጨምረውም መጨረሻ ግን እንዳየው ሆነ። የግል ጥቅም አሳስቧቸው ይሆን ወይም ሌላ ትስስር ይኖር አይታወቅም። ክህደት ፈጽመው መፈንቅለ መንግስት ያደረጉ ብለዋል። በህወሓት አመራሮች መካከል የተፈጠረው መከፋፈል መጠናከሩን ተከትሎ ለሁለት ዓመት የትግራይ ክልል ጊዜያዊ አስተዳደርም በፕሬዝደንትነት የመሩት አቶ ጌታቸው ረዳ መጋቢት 30 2017 ዓ ከስልጣን ተነስተው ምክትላቸው ሌትናንት ጀነራል ታደሰ ወረደ መተካታቸው ይታወሳል። በቀድሞ የትግራይ ጊዜ አስተዳደር እና በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ክንፍ መካከል ተከስቶ የነበረው ክፍፍል በክልሉ ላይ ስጋት ፈጥሮ ነበር። አቶ አሰፋ የተፈጠረውን ልዩነት ሲገልጹ እኛ ምንም የማንመርጠውን አማራጭ ይዘው መጡ። እኛን ለመግደል ዝግጁ ነበሩ። ሰው ለመግደል ለማሰር ቆርጠውና ወስነው ቀጠሉ። እኛ ለመነጋገርና ለመወያየት እንጂ በጠመንጃ አስገድዶን ልንፈጥረው የምንፈልገው ተጽዕኖ አልነበረም ብለዋል። መልስ ያላገኘው የተፈናቃዮች ጥያቄ በአቶ ጌታቸው ረዳ ይመራ የነበረው ጊዜያዊ አስተዳደር አላሳካቸውም ከሚባሉት መካከል አንዱ የተፈናቃዮች አለመመለስ ነው። አቶ አሰባ ተፈናቃዮቹን በማስመለስ ረገድ ዋናው ኃላፊነት የፌዴራል መንግስት መሆኑን ያሰምሩበታል። ሆኖም ጊዜያዊ አስተዳደሩ የገጠሙትን ችግሮችን ጠቅሰዋል። መጀመሪያ ህዝባችንን ወደ ቀየው መመለስ፣ ከዚያም የግዛት ጉዳይ የሚቀጥል ይሆናል ብዬ ነው የማምነው። እነሱ ግን በተቃራኒ ነው የሚያስቡት ሲሉ ይገልጻሉ። እድሜ የሚሰጠው ለሰብአዊነት መሆኑን በመግለጽ ግዛት ወይም ካርታ የማረጋገጥ ጉዳይ አይደለም፣ ግዛቱ የኛ የሚሆነው ህዝቡ በመሬቱ ላይ ሲኖርበት ነው። ህዝቡ እዚያ ከሌለ ቦታው የኛ አይደለም በማለት አስተያየታቸውን ሰጥተዋል። ተፈናቃዮች አሁንም ለጥያቄያቸው መንሰራ ማግኘታቸውን በመናገር ሰላማዊ ሰልፍ በማድረግም ያሉበትን አስቸጋሪ ሁኔታ ሲገልጹ መቆየታቸው ይታወሳል። አቶ አሰፋ አሁን ህዝባችን ወጥቶ እየጠፋ ነው፣ ከተፈናቀሉት መካከል አሁን አስር በመቶ አይገኝም ሁለት ዓመት ከጨመርክ የሚመለስ ሰው አይኖርም በማለት ለሚዲያው ተናግረዋል። ከዚህ ቦታ እየተነቀልን ነው ያለ ነው። ስለዚህ በዚህ ጉዳይ እኔን ጨምሮ የማይጨነቅ ሰው የለም ያሉት አቶ አሶፋ የተፈናቃዮችን ጉዳይ በተመለከተ ድርድር መካሄዱን ገልጸዋል። በፕሪቶሪያ ስምምነት መሰረት ተፈናቃዮችን የመመለስና የማቋቋም ኃላፊነት ያለበት የፌዴራል መንግስት እንደሆነ እና የስምምነቱ ፈራሚዎች፣ የተባበሩት መንግስታት ተቋሞች እንዲሁም ህወሓት ያላቸው ሚና የማይዘነጋ መሆኑን አስረድተዋል። ተፈናቃዮችን የተመለከተው የፕሪቶሪያ ስምምነት ክፍል ርዕሱ ራሱ ሰብአዊነት ነው የሚለው የሚሉት አቶ አሰፋ ዋነኛ ኃላፊነት ያለበት የፌዴራል መንግስት እንደመሆኑ የፌዴራል መንግስት እቅድ እንዳወጣ ጠቅሰው ከአንድ ዓመት በፊት ጌታቸው ፍሳ ማንጁስና ታደሰ ወረደ ከትግራይ ተወክለው ተደራደሩ ተደራድረውም ተስማምተዋል ብለዋል። በዚሁ ስምምነት መሰረት ትግራይ ይህንን ታድርግ፣ ፌዴራል ይህንን ያድርግ በሚል ተስማምተን ራያና ጸለም ተመለሱ ብለዋል። አክለውም ወደ ምዕራብ ትግራይ ወልቃይት ሊሻገሩ ሲሉ ነው ጉዳዩ የተስተጓጎሉ በማለት ተናግረዋል። እቅዱ ከጸደቀ በኋላ የትግራይ ሚና ማስፈፀም እንደሆነ አቶ አሰፋ ይናገራሉ። ተፈናቃዮችን ወደ ቀያቸው ወስዶ መልሶ ማቋቋምና ደህንነታቸውን መጠበቅ የትግራይ ክልል ሚና እንደሆነን ተናግረዋል። በዚህም መሰረት ግብረ ኃይል ተቋቁሞ ስራ ተከፋፍለውና ተስማምቶ ሳለ በመሀል ከኮሚቴው መካከል ሶስት አራት የሚሆኑ የማዕከላዊ ኮሚቴ አባላት ጄኔራል ታደሰን ይህንን እቅድ ህወሓት ያውቀዋል ብለው ጠየቁት፣ በማለት እንዴት መስተጓጎሉ እንደተከሰተ አስረድተዋል። ጉዳዩ የመንግስት እንጂ የፓርቲ አለመሆኑን ቢገልጹም ፓርቲያችን ተስማምቶ ያላጸደቀውን የግብረ ሀይሉ አባላት አንሆንም አሉት በማለት የተፈጠረውን ይገልጻሉ። አላውቅም። ጀኔራል ታደሰ ትልቅ ሴተት ሰርቷል። እኔን እንደዚያ አልተረዳውትም አለኝ። በቃ እንስማማለን ብሎ ስብሰባውን ከናካርቲ አቆመው። ግብረ ሀይሉን እርሱ ነበር የሚመራው። ይህ በተከሰተ በቀናት ውስጥ ግብረ ኃይሉ ስራ ማቆሙን አቶ ጌታቸው እንደገለጹላቸው አቶ ሰፋ ተናግረዋል። ከጀኔራል ታደሰ ማብራሪያ እንደጠየቁ ጠቅሰውም እንደዚህ አልነበረም የገባኝ ብሎ መለሰልኝ። ይህ የተለመደ የታደሰ ማምለጫ ነው። እርሱ አልተረዳሁትም ይበል እንጂ ጉዳይን ወደ ህወሓት ወስዶ ስለነበር እነሱ የሚሉትን ጠብቀን እንነጋገርበታለን አለኝ ብለዋል። ቢያንስ ተፈናቃዮች ወደ ቦታቸው ይመለሱ፣ ትጥቅ ይፈታ፣ ተዋቅሮ የነበረው አስተዳደርና የጸጥታ ኃይል ፈርሶ ምርጫ ተደርጎ ተፈናቃዮች የራሳቸውን አስተዳደር ያቋቁሙ የሚል አውቃም እንደነበራቸው ተናግረዋል። የሚቋቋመው አስተዳደር ተጠሪነቱ ለማን ይሁን የሚል ነገር ሲነሳ እየተገበርን እንየው ብለን ክፍትተው ነው። ይህ ነበር የደረስንበት መግባባት። ነገር ግን ታደሰ ጉዳይን ወደ ህወሓት ከወሰደ በኋላ አይ እኛማ እዚያ የነበረው እንግሊሾችና የቀድሞ አስተዳደሮችን ሳንይዝ ህዝባችንን አንመልስም ብለው መያዣ አድርገው ቆለፉት ሲሉም የተፈጠረውን ገልጸዋል። ከትግራይ ሰራዊት ያፈነገጡ ወታደሮች ጉዳይ ከትግራይ ሰራዊት አፈንግጠው ከወጡት ወታደሮች ጋር ስላላቸው ግንኙነት፣ እንዲሁም እነዚያ አፈንጋጭ ወታደሮች የፌዴራል መንግስት ድጋፍ አላቸው ስለሚባለውን ጥያቄ የቀረበላቸው አታስፋ ወደዚህ ሁኔታ ያስገባን ምክንያት አንድ ነው። አሁን ወደ ነጻ መሬት የወጡት እኮ በባለፈው ጦርነት ከፍተኛ ስምና ብቃት የነበራቸው አዛዦች ናቸው ብለዋል። ኮርና ከኮር በላይ በሚል በተካሄደው ስብሰባ ላይ ዘፋኝና ኮሚሳር ጦሩን ወክለው ድምፅ ሲሰጥ እውነተኛ አዛዦች አይሆንም ብለው ስብሰባው ረግጠው የወጡት ናቸው ሲሉም አክለዋል። ጨምረውም እነወዲ አንጥሩ፣ እነወዲ ጉዕሽ፣ እነወዲ አባተ ቀላል ሰዎች እንዳይመስሉ። የምንታገለው ለትግራይ ህዝብ እንጂ ለአንድ ፓርቲ አይደለም፣ ለህወሓት አይደለም የህወሓት አባልም አይደለንም ብለው ነው የወጡት፣ ብለዋል አቶ አሰፋ። ከቢቢሲ ትግርኛ ጋር ባደረጉት ቆይታ በዚህ ጉዳይ ላይ እኔም ከነርሱ ጋር ነኝ፣ ወታደር በሆን ኖሮ ከነርሱ ጋር ነበር የመወግነው፣ በማለት ከትግራይ ሰራዊት አፈንግጠው የወጡት ወታደሮችን በተመለከተ ያላቸውን አቋም ገልጸዋል። አሁን ሁሉም ነገር እየጠራ ነው። መሄድ የፈለገ ሁሉ ቆርጠ ወደ እነሱ እየሄደ ነው። አሁን እነርሱ ተደራጅተው ያግዙናል ብለን ተስፋ እናደርጋለን። ከኔ ጋር ያለን ግንኙነት በዚህ መልኩ ነው። ከፌዴራል መንግስት ጋር ያለውን ግንኙነት በተመለከተ የፌዴራል በጀት ወደ ትግራይ ተልኮ ነው ለጆን መዲድም ለታደሰ ወረደም ደሞዝ የሚከፈለው። ስለዚህ እነሱም ከዚህ በጀት የድርሻ ጥያቄ አንስተዋል ብለዋል። የትግራይ ሰራዊት ነን፣ የትግራይ አስተዳዳሪዎች ነን፣ የወረዳና የዞን አስተዳዳሪዎች ነን። እዚህ ያለው መንግስት አላቀፈንም፣ አይወክለንም። የሚያቅፈንና የሚወክለን መንግስት ለማቋቋም ስምምነት ነበረ። ነገር ግን ያ ስምምነት አልተፈጸመም። ስለዚህ ድርሻችን ይገባናል ነው እያሉ ያሉት። የደህንነት ስጋት አቶ አሰፋ በሳቸው እንዲሁም በአቶ ጌታቸው ረዳን እና ጄኔራል ጻድቃን ገብረትንሳኤ ላይ የደህንነት ስጋት ማንዣበቡን ለሚዲያው ገልጸዋል። በሀገራችን በመቀለ መኖርና መስራት የማንችልበት የደህንነት ሁኔታ ፈጥረው፣ ጌታቸው እንዴት ብሎ እንደወጣ ታውቃለህ ብለዋል። አክለውም አጃቢህ ብለው የመደቡልኝ ሰው መልምለው በእኔ አማካኝነት እኔን ጨምሮ ጌታቸውንና ጻድቃንን ለመግደል ተልኮ ተሰጥቶት ራሳቸው ናቸው በቤቴ የያዙት በማለት ተናግረዋል። አቶ አሶፋ ጨምረውም የአሜሪካ መንግስት በአቶ ጌታቸው እና በጀነራል ጻድቃን ላይ የተቀናባበረ ግድያ አለ በሚል እንዳስወጣቸው ገልጸዋል። በኋላም ሰምተናል የሆኑ ሰዎች ቤቱ ጋር መጥተው ተይዘዋል። ስለዚህ ርቀው ሄደዋል። እዚህ ላይ ብዙም ባንደባበቅ ሲሉም ተናግረዋል።